አጃኢብ አጃኢብ አጃኢብ ነው። እንግዲህ ሩታና ነፃነት ተገናኝተው ተቧቀሱ ተቧቀሱ ተዋቀሱ ተዋቀሱ ተዋቀሱ ነው ማለት ነው። እንግዲህ ሩታ ትናንትና እንዳየነው ከሆነ አብርሃምም ከአንዴም ሁለቴ ከሁለቴም ሶስቴ ድረስ በጥፊ እየለጠለጠችው ነበር ማለት ነው። እንዴት ተኔ ተለይተህ ነፃነትን ልታገኛት ትችላለህ? እንዴት እንደዛ ልታረግ ትችላለህ? እንዴት ከጀርባዬ እንደዚህ አይነት ነገር ታረጋለህ? እኔ አይደለሁም ነው ደግሞ ልጅህ እናት እንዴት ነው አንተ ለሷ የምትቆረቆረው? ምንድነው ችግርህ? እያለች እንደዛ በጥፊ እንደ ተልባ ልጥልጥ፣ ወይም እንደ ጉም እንደ ጎመን ምንድነው የሚባለው? እንደ ኑግ ልጥልጥ ስትለጠልጠው ነበር ማለት ነውና እኔ በነገራችን ላይ በጣም ደስ ብሎኛል። ብዙዎቻችሁ እንዴት ሴት ሚስጡ እንዴት ባሉ ትመታለች እንዴት ምናምን የምትሉ አሽቃባጮች፣ ደሞ ስነ ስርዓት ይኖራሽ ደግ አርጋለች እሱ በላይ በላይ እያሽቃበጠ ከማንም ሴት ጋር እየተለጣጠፈ እየመጣ አይደል እንዴት ነው እሱ ማት ለጠለጠው ተለጠጠው ለው እንጂ ለጥልጁ። ምን ያልኳት እኔማ እንደው ዛሬ ራሱ ድገሙ ብያት ነበር። ዛሬ ያው እንግዲህ የመጨረሻ ማስጠንቀቂያ ነው ሰጥታው የሄደችው ማለት ነው። እንግዲህ የትናንትናው የትናንትናው በትናንቱ ይሁንና ማለት ነው። የዛሬው ቪዲዮ ደግሞ በጣም ይገርማል። በጣም በጣም ማለት ነውና እንግዲህ አብርሃም ቀድሞ ተገኝቶ ቪዲዮውን ጀምሮት ነበር ማለት ነው። ከዛ በኋላ በመጀመሪያ ነፃነት መጣሽ ማለት ነው። ነፃነት ከመጣሽ በኋላ እንግዲህ አብርሃምን ሰላም ብለው፣ አቶ አብርሃምን መንገዴ ምንድን ነው ያላት። ተረጋግተሽ እባክሽን፣ እሷ ፀባይዋ ነው እና እንደው ተረጋግተሽ አውሪያት ምናምን እያለ ሲያሽቃብጥ ነበር ማለት ነው። ሽቃባጭ ማለት ነው ሽቃባጭ። በነገራችን ላይ አዲስ ብርጭቆ ተግስት ውስጥ ስጦታ ተሰጥቶኝ እንድታዩልኝ እኮ ነው። ወይኔ ታድዬ ማለት ነው አያቸው ታያ አብርሃም እና ሩታ ነገር ይቅርና ማለት ነው። ስለ ብርጭቆ ላውራችሁ ብርጭቆ ግን ታምራለች አታምርም? እናንተ እውነት በጣም ነው ታምረው። እኮ እንዲህ ነው አያችሁ፣ ሰው ይውደዳችሁ አያችሁ። ዋው! ሀዲያ ተሰጥቶኝ ነው ከእናንገል ልብሷ ማለት ነው አንገል ልብሷ እና የችም ብርጭቆ አልያ አላኩሌ ማለት ነው። እግዚአብሔር ይስጣችሁ። ዱብዱብ እንደምወድ ያውቃሉ እና የዱብዱብ ብርጭቆ ላኩሌ። ምናለ ምን አለ የእኔም ፎቶ አድርጋችሁ ብትልኩልኝ። ለማንኛውም ችግር የለውም። አመሰግናለሁ። ምቼም እኔ እኮ ወይ ጉድ ሰው ስጦታ እየሰጡትን አይቀበልም። ቶ ርግቢያ አፈርብኝ። እግዚአብሔር ይስጥልኝ እናቴ። የቪዲዮ ካዩት እንደው ለአንቺ ምንም አንሰጥም ነው የሚሉት። ስለነገሩ ያውቱ ለማንኛውም እንግዲህ ወደና እና አብርሃም እንመለስ። ስለ ብርጭቆይና ስለ አንገል ልብሴች እናቀልቃልኳቸው ማለት ነው እና ለማንኛውም እንግዲህ ዛሬ አብርሃም ነፃነትንና ማናት ሩታን አገናኝቷቸኋል? እንግዲህ ተገናኝተው የሚያወሩት ምንድን ነው? ለምንድን ነው በቆየ ህይወትሽ ኖሬን እና ትዳሬን የምትበጠብጭው? ለምንድን ነው አርፈሽ የማትቀመጭው? ለምንድን ነው እንደዚህ የሚያደርግሽ ለምንድን ነው ብላ እንግዲህ ሩታ እየጠየቀቻት ነበር ማለት ነው ነፃነትን። ይህን ከሆነ የምትጠይቀኝ እኮ ይህንንማ አብርሃም ራሱ እኮ ሊመልስልሽ ይችል ነበረ፣ እኔ መጠየቅ አይጠበቅብሽም። እውነታው ያለው እሱ ጋ ነው አለቻት ማለት ነው። እሱ ጋ ምንም አይነት እውነታ የለም እሱ ባለትዳር ነው፣ የልጅ አባት ነው። ስለዚህ ስትላት ደግሞ እናንተ ደግሞ ባለትዳር አይደላችሁም? ራስሽን አታሳምኝ፣ ባለትዳር ነኝ ብለሽ አታስቢ እያልቻት ነበር ማለት ነው። ሩታ መለስ አርጋ ከንፈሬት ሲስመኝ ሲያሽሞነሙነኝ፣ ቀለበት ሲያደርግልኝ ያደርግልኝ ምናምን ሲያደርገኝ የት ነበርሽ፣ እስከ ዛሬ የት ነበርሽ ስትላት እሱማ ለቪዲዮ ነው እንጂ ለሚዲያ ነው እንጂ በልቡ አያፈቅርሽም፣ አይወድሽም ብላት አለ ማለት ነው እንግዲህ ከዛ ያንን ስትላት አይ በፍጹም አብርሃም እንደዛ አያደርግም። አብርሃም እኔም ብቻ ነው የሚወደውና የሚያፈጥረው ብላ ስትላት አይ እንግዲህ ቤታችን ልውሰድሽ እና ሌላ ነገር ሲፈጠር እያለልሽም አለች ማለት ነው። ሩታ ተብዮ ሌላ ነገር ግን ያለችው ምንድን ነው? እናንተ እኔ አልገባኝም እዚህ ጋር ማለት ነው። ቤት ልውሰድሽና ሌላ ነገር ላሳይሽ እይ ብያ አልወስድሽም ያለችው ምን ማለቷ ነው? አልገባኝም። ብችን ነገር ኮመንት ላይ ጣል አርጓት ማለት ነው። ምን ማለቷ ነው? አልገባኝም። እናንተ የውሸት ናችሁ ስትላት፣ ይሄን ነገር እንግዲህ ለማመን የቤት ውስጥ የሆነ ነገር እንድታይ አላረግሽም ማለት ምን ማለት ነው? እኔ እኮ አንዳንዴ አይገበኝም ነገር ቶሎ ስለማይገበኝ ይቺን ነገር ኮመንት ላይ አስቀምጡ ማለት ነው። እና ሲቀጥል ከዛ ማኔስ ጸነጻነት ተብጊ ደግሞ እንግዲህ እናንተ የውሸት ፍቅር ነው ከቤተሰብ ውጭ የተጋባችሁት እናንተ ቤተሰብ ያልመረቃችሁ ናችሁ እና ስለዚህ ራስሽን አታሳምኝ ብላ አለቻት ማለት ነው። ከዛ ዱባይ ላይ የተሰረጋችሁት እውነት ሰርግ ነው እንዴ ስትላት፣ አዎ ሰርግ ነው ሰርጋችን ነው። ለምን እንትን ላይ አንጋባም? ምን አገባሽ እንኳን ዱባይ ላይ አለቻት ማለት ነው። እና እኔ ልቤ ቆሰለ። ለማንኛውም ስለ እነሱ ይሄን አለች ይሄን አለ ለማውራት ማለት ነው እና በዛ ሰዓት አብርሃም ደግሞ ገለል ብሎ እያዳመጠ ነበር ማለት ነው። እና ያው ማንኛዋ ከሆነውን ተጠፋጠፉ ከሆነውን ተባባሉ እያለ ማለት ነው። ከዛ በኋላ ያው እንግዲህ ሩታ ሩታ በነገራችን ላይ በጣም ትግስተኛ እና በጣም አስተዋይ ልጅ ነበረች። እውነቴን ነው ምላቸው። አብርሃም ነው እንደዚህ አይነት ጸባይ እያወጣላት እና አብርሃም እንደው የስራህን ይስጥህ። እውነቴን ነው ምልህ አብርሃም። እውነቴን ነው ብዙ ንጹሀን ሴቶችን ጥሩ ሴቶችን ለፍላፊ ምላሰኛ የምታደረጉ ወንዶች እንዲው የስራችሁን ይስጣችሁ። ወይወይወይወይ ሩታ በጣም መልካም ልጅ አስተዋይ ነበረች ማለት ነው። የምትፈራ ለሰው ክብር ያላት ልጅ ነበረች። እውነቴን ነው አሁን ከአብርሃም ጋር ስትሆን በቃ አለቀላት። የመጨረሻ ጫህ ሆነች። በቃ ቅናተኛ ሆነች። ደግሞ በባሉ ማይቀና ይሄ ሴት ምንድነው የሚባለው? አይባልም አሉ ማለት ነው። እና ለማንኛውም ማንም ሴት በባሏ ትቀናለች እና ደግሞ አንዳንዶቻቸው አታሽቃብጥሩት ለምን ባልሽን ትመቸዋለች ለምን አታከብሩ ምናምን ለምትሉ ማለት ነው ስነ ስርዓት ይኖራችሁ። እሱ ሲያከብራት ታከብረዋለች። እሱ ሲነቃት በዛው ልክ ትነቀዋለች። አለቀ። እኩልነት ነው። በአሁኑ ሰዓት እንደዚህ አይነት ነገር የለም እንዴ በሷ ላይ እንደዛ ከነጻነት ጋር ተቃቅፎ ቪዲዮ ሰርቶ ሲለቅ እያሽቃበጠ ከእሷ ጋራ ተለጣጥፎ ምናምን ከቤት ሲመጣ የኔ ባልመጣ ናስቲራት ብላ ልታቀርብልን ትፈልገው። እኔ ሩታም ቢሆን ናሻ የጠጣ ብዬ መርዝ ነበር ማጠጣ። አፈር ደች የጠጣና ከእሷ ጋር ቪዲዮ ሰርቶ መቶ እኔ እኔ ያለሁበት ቦታ ሊደርስ ነው ረነሽና መናነቅ። ይሄ ተናንቀናል ማለት ነው አያችኋል እና ለማንኛውም ያው አሁን ሩታ እኔ እርጉዝ ነኝ ስነስርዓት ይኖርሽ ብላ ብትነግራትም፣ ነጻነት ተብዬዋ እንግዲህ ያው ሩታ እንዳለችው ጭንቅላቷንም፣ ጆሮዋንም አይሚሮዋንም ስለደፈነችው መስማት ስለማትችል በዛ የተነሳ እንግዲህ ያው መስማት አልቻለችም ማለት ነው። መጨረሻ ላይ እንግዲህ አቶ ጭቅጭቅ ሲመጣ አብርሃም ፈንጠር ብሎ ገብቶ ሩታ ምን ሆነች ነው ምናም እያለ ጭራሽ የልጁን እናት ትቶ እሷን እያባበለ ነበር ማለት ነው ይሄ ምን ብዬ ልስደብ? አሁን የሆነ ነገር ብለው ጋሽዬ ይቀየሙኛል። እኔ ጋሽዬ እንዲቀየሙኝ አልፈልግም። ግን የሆነ ነገር ኮንታ ነገር አብርሃም ላይ መጣ እፈልጋለሁ እንዱ ማቃጠሬ ማለት ነው። እንደው ጋሽዬ ጆሮውን ይዘው ግረፉልን አብርሃምን ማለት ነው። አዎ ይሄን ቪዲዮ ለጋሽዬ አደርሱልኝ። ጆሮውን ይዘው ይግረፉልን ማለት ነው። እኛ እንደው የአብርሃም ጉዳይ ግራ ገብቶናል። እውነት ሩታ ናት ሚስቱ? ፍቅር ናት ሚስቱ? ነጻነት ናት ሚስቱ? ማንኛዋ ብለን እንያዝ? እስኪ እስኪ ማንኛዋ ከማንኛዋ ነው አሁን? ምን ሆነው እንግዲህ ሩታ አረገዝኩ ብላለች፣ ሆዷም ገፍቷል። አንዳንዶቻችሁ ደግሞ ዝም ብላ ሆዷን እየነፋች ነው ትላላችሁ። እንደ መጀመሪያ እኮ ስፖርተኛ ነበረች፣ ሆዷ እየገባ ነበር። አሁን ደግሞ ሆዷ ወጥቷል። ረባካችሁ ስላችሁ እናንተ ምንም ልታምኑ እኔ ራሱ ራሴን ራሱ ተጠራጠርኩ። አይኔን ራሱ አሁንማ እኮ ሩታን ሆዷል ለማየት እንደዚህ ስልኬን ስክሪኑን እንደዚህ ማየት እየመሰለኝ ሲሩታን ልፍ እየተንጠራረው እያልኩ እንዲህ ነው የማየው፣ ሩታን ለማየት ማለት ነው። እና ይሄ ነገር ውሸት ነው እውነት ነው እያልኩ ማለት ነው። እና አሁንማ አይኔ ራሱ በቃም ባቀረረ እሷን ለማየት የማፈጠው ነገር የስልኬ ስክሪኑ ራሱ ሊለቅ ትንሽ ነው የቀረው። ምን አስባችሁ ነው እናንተ? በቃ እርጉዝናት፣ እርጉዝናት ለማንኛውም እንግዲህ አብርሃም ከትንሽ ጊዜ በኋላ የልጅ አባት ይሆናል። መቴ ነፃነት አለቀልሽ። ልጁን እያጫወተ የልጅ ሞግዚት ነው የሚሆነው። ተጉለት ሚዲያ ሸዋ፣ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሆነው።